ወይኔ እንደ ዛሬ አንጀቴ ጠጥቶ አያቅም ማለት ነው። ከጀግናም ጀግናለው። ዝምታ ዝምታ ዝምታ ያስነቃለካል ማለት ዳኒ በጣም አሽላልተክ ነበር። ሀይሚና ክብሬ ነው ትላለክ። እንዲ ጉቶ ሀይሚና ክብሬ ነው ይል ይላል እንደ አንድ ባለ ለካረለ እንደዚህ በእጁ እንኳን ወደ ላይ አነሳ። ከዚህ ከሱ መጀመሪያም አክብሮ ነው በጸባይ ብዙ ነገር የለመነ ብዙ ነገር ዝቅ ብሎ ይቅርታ ያረክ ማለት ነው። ብሩክ ጀግና የቡታ ጅራ ልጅ አደለ እንዴ? ሰላም ቤተሰብ እንዴት ናችሁ? ደና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እንዴት ናችሁ ልኝ ደና ናችሁ ወይ? ለመላው የኦርቶዶክስ እምነት ተከታዮች እንኳን ለመቤታችን አመታዊ ዋል በሰላም አደረሳችሁ። እመቤቴ ድንግል ማርያም ያሰባችሁትን ርዝቅ ትስጣችሁ፣ ከሰው ቤት ታወጣችሁ። አሜን በሉ ማርያምን ያላሰባችሁትን ነገር ታደርግላችሁ። የልባችሁትን መሻት ትሙላላችሁ። በሰላም ወደ ሀገራችሁ እህት ወንድሞቻችሁን እናት አባቶቻችሁን አግኙ። ደስተኛ ሁኑ። ማዳምን እመቤቴ ድንግል ማርያም ሩሩ ታድርግላችሁ። በቃ እግዚአብሔር ሃይል ሆናችሁ የመቤት የድንግል ሀይል ትሆናችሁ። ኦልሬዲ ገብቷል ማለት ይቻላል። እና እውነት ትናንት ነገር ትልቅ በዓል አለና እግዚአብሔር ለሀገራችን ያውቃል። አሜን ብሉ ብሩክና የሚያስማማልን እንላለን ማለት ነው። ያው ቤተሰብ እንደምታውቁት ነው ነገሩ፣ ጦፋል፣ ጦፋል፣ ጦፋል፣ ጦፋል፣ ጦፋል ይባላል ማለት ነው። ምንድነው ከጌታም ጌታ አለ ሲባል አልሰማችሁም? ምንድን ነበረ ምንም ዝም ብል አንገቴ እንደ ፍቼ ዝም ስል እንደ ሞኝ እያደረግክኝ እንደ ፋራ የምታየኝ ነገር አቁም ብሎት። ዛሬ ብሩኬና ዳኒ ሲጀመር ብሩኬ ዳኒን ብቻ ነው የጠራው። ዳኒ ሆዬ ሃይሜን አስከትሎ መቶ፣ ያው ብሩኬ ደግሞ ያው ፋሙ አድለች። ያው ማጨስ ቢጣሉም እኮ ያው ሲያጥ የሃይሜ ነገር አይሆንለትም፣ እሳት ይጎርሳል ማለት ነው። ከዛ በኋላ እላችኋለሁ እንትን ሆነ ማለት ነው። ያው ቡሩክ በጣም ብዙ ዛሬ የእውነት የእውነት አንጀቴን ነው የበላኝ። ማለት ለምን ያለ ስሙ እንዳለው ያለ ስሜ ስም ተሰጥቶኛል ያለው ሆንኩትን ሆኛለሁ። በእንደዚህ አይነት ጉዳይ ከምንም ጉዳይ በኋላ ደግሞ ነገሮችን እየበለጠ እያስፋፋ ያለው ዳኒ ነው። እኔ እንደዛ እንኳን እናንተን አማላጅ ሆኜ አማላጅ የሆናችሁስም ሰዎች አሏቸው ተታረቁ፣ ሃይሜ ነገሮችን አብረች ምናምን ያን ያን ፕራንክ ሲሰራ ማለት ነው። ለዛም ደግሞ በጣም ብዙ ጊዜ ይቅር ብያለሁ። ትልቁ ነገር ደግሞ ይቅርታ ማለቴ ነው። ለምንድን ነው ሃይሜን ለብቻዋ አታናግራት ምናምን ያለችው? እኔ ሃይሜን ሳላናግራት ቀረች አይደለም ግን አለ ስልክ እያነሳችልኝም አይደለም ስልክ ካላነሳችልኝ ደግሞ በምን አይነት መንገድ ነው የማገኛት? ለዛ ግዴታ በሩዝ አማካኝነት ነው ማግኘት የምችለው። ለዛ ነው እንጂ እኔና ሄሚ በጣም ብዙ ነገሮችን አይተን አልፈን የመጣ ነው። ታውቃላችሁ፣ አብራችሁ ነው ያደግነው ምናምን ብሎ የእውነት አሳዘነኝ ማለት ነው። እና አንደኛ ብሩክ በእንደዚህ አይነት ስብ እና አይታወቅም ማለት ነው ለምን እንትን ብሏል ማለት ነው። ሀይሚም እስቲል እስቲል አሁን ድረስ ለዳኒኑ ጠበቃ እየሆነ ያለችው ማለት ነው። ለምን ያሳያትን ነገር በጣም አብላለች ማለት ነው። ብሩክ ደግሞ ሲል ነበረው፣ እሷን ለሀይሚ ያሳየካትን ነገር ለእኔም አሳየኝ፣ እኔም ልመን፣ ለዛ ነገር ልመን ምንድን ያሳየካት እስቲ፣ ሪል እኔ ነኝ ወይስ አይደለም? አሁን ላይ ቴክኖሎጂ በጣም በዝቷል፣ ኤዲት በዝቷል፣ ፎቶሾፒንግ በዝቷል። ለዛ እኔ ነኝ ወይስ አይደለውም? ለዛ ነገር ላይ እኔ ማረጋገጥ አለብኝ። እኔ በጣም ብዙ ተብያለሁ። ብዙ ተ ሀይሜን አክብሬን ምናምን፣ ሀይሜን ሀይሜን የምታከብራት ቢሆንማ መጀመሪያ የምኖረ ስጀመሪያ ህይወታቸው ውስጥ አገባም ነበር ዳኒ ተብዬው ማለት ነው። እኔ እኮ ላንቺ ብዬን እንጂ አቅቶኝ አይደለም። በጣም ስሜታዊ ሆነ ርዛይድ

ሀይሚን የምትፈልጋ ከሆነ ትፈልግ የምትፈልጋ ከሆነ ፈልጋታለሁ አፈቅራታለሁ ብለህ በአደባባይ ወጥተህ ተናገር። ግን አውቀ ያልሆነ ነገር እየተፈጠረ እነሱ የምታጣልበት ወይፍ ጥሩ አይደለም። በጣም ይደብራል። ለምን እናንተ ከዳን ከህይወታችሁ አትወጣም? ሲጀመር እኔ የእሱ አይደለም የዳኒ አይደለም የብሩክ የሀይሚ ማመን ነው እንጂ። ኧረ ሀይሚ ተይግን፣ አይንሽን ግለጪ ተይግን ባለ የሚቁ የሚጠቅምሽ እና የሚጎዳሽን ታይ እየተሽወቅ ይተይ። ይሄ ልጅ ሆን ብሎ ሊያጣላችሁ ነው የመጣው። ሊያለያያችሁ የመጣ ሰው ነው። አንዳንድ ጊዜ ወዳጅ ሁሉ ወዳጅ የቀረባችሁ ሰው ሁሉ ወዳጅ አይደለም። የሳቅላችሁ ሰው ሁሉ እናንተ የእናንተን ደስታ የእናንተ ስኬት የሚያይ ሰው አይደለም፣ አይፈልግም። እናንተ በጣም ስለምትፋቀሩ ስለምትዋደዱ፣ በሶሻል ሚዲያ በቃ ብዙ ነገር ስለምታደርጉ አለእናንተ ሰው የለም በቃ ብዙ እና ብዙ ብዙ ብዙ ምን ብዬ ልንገራችሁ። ግን ለምን ለምን ይሄ ይሆናል? ለምን እንዴት አደርጋላችሁ? ገባሽ አይደለ? ተረጅው እንጂ አሁን ዛሬ አንከባልለው ለሱ። ይሄ አሁን ቢጣሉ የሆነ ነገር ቢሆን ብሩክ አንትናልሽም አያሳዝንሽም? እንዴት ሲደባደቡ እንኳን ለማገላገል። ብሩክ ስርዓት ያዝ። አሁ ስሜቷ አለሽ ስሜቷ አለሽ ይገባል ደግሞ። ዛሬ ደግሞ ብሩክም ዛሬ ሀይሚን አመነጫጭቃታል። ይህ የምታመናጫጭቃትን ነገር ስርዓት ያስ እሱኛ ይደበረናል። እንድታመነጫጭቃት አንፈልግም። ነገር ግን ያው ግድ ነው። ይሄ ጥጋብኛ መደብደብ ስላለበት እንኳን ደበደብከው፣ እኔ ደስ ነው ያለኝ። ግን አሁን ሲጀመር አሁን ላይ እንዲማረ በቃ ሁለተኛው ወደ ህይወታችሁ እንዳይወጣ ነው። ያው ሀይሚም አይመለከተክም፣ ስለኔና ስለአንተ ጉዳይ ስለኔ አይመለከተም። የፈለግኩም በሆን ብላለች። ኖ ያ ደግሞ ሀይሚ ተሳስታ ነው ስሜት አይሆና። ብሩክ ያው ሴቶች ታቃላይ ሴቶችን ባህሪ ተረዳ ብሩክ። ያው ሀይሚን በጣም ይረዳታል ብዬ ሀስባለሁ። ያው አንዳንድ ጊዜ የሚረዳቸው ስታገኙ እንደዚህ የምትጨማለቁትም እና ያ ነው ግን በትናንት ቪዲዮ ላይ በጣም ደሳስ የሚል ነገር አይቻለሁ። በግልጽ መነጋገራችሁ ያለውን ነገር እውነታችሁ ማውራታችሁ ደስ ይላል። ትንሽ ቢሆን ዛሬ ላይ ደግሞ ያው ሀይሜ ደግሞ እውነታውን ታምነት፣ ለምን የሰው ልጅ ኮንፊደንስ ቢኖረው በራሱ የሚተማመን ቢሆን ኖሮ ያሳየ ነበር። ይሄው ምናምን ብሎ ትናንት፣ አሁን ላንቺ ስልክሽን እንዳሳየ ስልኩን፣ ይሄ እንደዚህ ምናምን ብሎ ለተመልካች እንዲታይ ያልፈለገ ምናምን ብሎ አይደለ፣ እንደዛ እንዳሳየ ለሱም ያሳየው ነበረ ግን ቲቢ ሆነስ ዳኒ ውሸቱ እየዋሸ ስለሆነ ላሲያየ አልፈልግም። ኮንፊደንስ ሉም ለምን ውሸት አይደገምም። ሀይሚ እንኳን የሆነ ሳሌ እንደ መች ነገረኝ እኮ ምናምን መች ነገርከኝ ምናምን ለምን መጀመሪያ ጊዜ ብሩክ ዳኒን ይቅርታ እንዳለው የነገራት እራሱ አይመስልም። እንደ መች ነገረኝ ምናምን አለ። ከዛ በኋላ ነው ብሩክ ሀይሚ ወደዛ ይዤልኝ ምናምን ብሎ እንደ አንገቱን ይዞት ብሩክ ዳኒን ወደዛ ይዞት እንትን ያለው ማለት ነው። ለዛውም ሀይሚ ባታገላገላቸው ነበር። ከአፈሩ ከእንትኑ ጋር ነበር የሚያመሳሰሉ ከአስፋልቱ ጋር አቤት እንዴት ደስ እንዳለኝ! እኔ ራሱ ብኖር በሎ በሎ በሎ በሎ ብዬ ነበር። ማማሙቀው ማለት ነው እንዴ። ዝም ሲል ዝምታ ያስንቃል። ዝም ማለት ሞኝነት ነው፣ ዝምታ ያስደፍራል ይባላል። እንዴ ምንድ ነበረ? ባለቤቱን ካልናቁ አጥሩን አይነቀንቁ አለ ሀገሬ ሰው ማለት ነው። አንተ ብሩክን ከሆነው ሀይሚን እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብለክ መታቂያ ነገርከው ማለት ነው ገባህ አይደለ? እሱ ደግሞ ወንድነቱን ያሳየዋል። የናከውልክ ዛሬ ያሳይካል ምን ያህል ደረጃ እንደሚሄድ ማለት ነው። እንዴ አይደለም ወንድሞቹ እራሱ መጥቶ እንዳይደበደቡ ባለፈው መልእክት ልኮላል። አልሰማህም? እንዲ አላዳመጥክም እንዴ? ገባህ አይደለም? በቃ አንተም የራሳቸው የራስህን ህይወት ኑር። አን ፍቅረኛ አለኝ ብለህ ካል ሶሲን ይዛት ከዛ ጋር ኑር በቃ ይቅርታ ብለዋል። ተቀበልክም አልተቀበልክም እኛ ይመለከት እንግዲህ፣ ከነሱ ህይወት ውጣ። ይቅርታ ካለክ አይምን ግን ስርስራቸው አውቁ። በዚህ ምክንያት እኔ ሌላ መረጃ ነኝ ሳይሽ እንደዚህ ያለ እንዲያልክ የድሩ የድን የነበረው ኮሜንት እየፈላለክ ምናምን ልታሻማቃቸው አትሞክር። አውቅ ሃይሚንት በሰበቡ ምናምን ለማግኘት አትሞክር። ያ አይሆንልም። አንተ አሁን ምክንያት እየፈለግህ ነው። የበፊት አውቆ ይሄ ድሮ የነበረ ፋይ እኛ ሃይሚ ስለ ድሮ እሷ ሳትኖር በፊት ስለነበረው አይመለከታት። የሚመለከታት ፍቅረኛ ማሾች ከጀመሩ ቀን ጀምሮ ሃይሚና ብሩክ ያ ነው እንጂ፣ ከዛ በፊት ለነበረው አንተ ያን እንደ አዲስ አውቀ ቀኑን እንደ አዲስ እያደረግህ የበለጠ እንዲጣሉ ያኛውም ነገር ስላለ እውነት እንዲሆንልህ ነው ይህን ነገር ያደረግኩ ማለት ነው። ግን ያ አይሆንም። ያ የሚሆን ነገር አይደለም። ከባህ አይደለም የራስ ከኑሮ ኑር የምትኖር ከሆነ ማለት ነው። ለምን ከህይወታቸው ውጣ? አያስፈልግም። የራሰ ኑሮ ኑር። አያስፈልግም ቢቻል አቅም ሀይሚ ደግሞ ጭንቅላትሽን ሰፋ አርጊ እስቲ። አንዳንድ ጊዜ እንዴ ባለቤቱ እያለ እዚህ ጋር ያለው እውነቱን እየነገርች ለምን ዳኔን ታምኛለሽ? ለምን ሌላ ሰው ልታምኝ ያስፈልገ? አጠገብሽ እኮ አለ ፍቅረኛሽ። ከሱ የበለጠ አለ አለ? እንዴ ሲጀመር መታመን ለራስ ነው ብሩክ። የሚታመኑ የሚነግርሽን ነገር ለራሱ ነው። በቃ ማመንም ያለ ማመንም ያንቺ ፋንታ ነው። ጀስት እዚህ ጋር እውነታውን እስከነገረሽ ድረስ በቃ ይሄ እውነቱ ነው ብሎ ካለሽ ከነገረሽ ማመን አለብሽ። ቢዋሽ ራሱን እያታለለ ነው እንጂ አንቺን እያታለለ አይደለም። ገባሽ? አረላ አይንሻ